የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ከሀገራ ሕልምና ራዕይ ጋር የተሰናሰሉ ጉዳዮች የታዩበት ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ዋና ጽሕፈት ቤትም በጎበኙበት ወቅት እንዳሉት ኢንስቲትዩቱ ሀሳብ ያላቸው ወጣቶች ሀሳባቸው እንዲወለድ የሚያደርግ የመልካም እሳቤ ውጤት ነው። አሁን ላይ ከሁለት መቶ በላይ ወጣቶች እየተሳተፉበት እንደሚገኝ ጠቁሞ፣ ይህም መንግስት ትውልድ ላይ መስራት እንዳለበት የሚያመላከትና የሚጨበጥ ተግባር እየታየበት እንደሆነ አስገንዝበዋል። አፍሪካ ውስጥ ጀምሮ መጨረስ አይቻልም አትችሉምና አትሞክሩ የሚል መታረም ያለበት ሀሳብ አለ። ለወጣቱ አስቻይ ሁኔታ ፖሊሲና የሚሞክርበትን አውድ የሚፈጠንለት ጥሩ ውጤት ማግኘት እንችላለን ያሉት በተያያዘም የአርቲፊሻል ኢንቴሊጀንስ ዋና ጽፈት ቤት ኤርጎኖሚክስ ስራ የተቋም ግንባታ ራዕይና ስነ ምግባር ሲገናኙ መፍጠር የሚቻለውን እምርታ ያሳየ ነው አሉ ጠቅላይ ሚኒስትሩ ዶክተር አብይ አህመድ። ኢንስቲትዩቱ ያደረገው ጽፈት ቤቱን የማደስ ሥራ ለኢትዮጵያ በከፍተኛ ደረጃ ዓይን ገላጭና አዲስ እይታን የሚያሳይ ለሥራ ምቹ የሆነ ወጣቶች ረጅም ሳል ሊሰሩ የሚችሉበት ተቋምና ስፍራ ሆኗል ያሉት የኢትዮጵያ አርቲፊሻል ኢንቴሊጀንስ በአፍሪካ ደረጃ ሊወዳደር የሚያስችል አሰራር የሚከተል ተቋም መሆኑን እወቁ ብለዋል። ለሀያኛው የብሔሮች ብሔረሰቦችና ሕዝቦች ቀን አከባበር ወደ ማዕከላዊ ኢትዮጵያ ክልል ለሚመጡ እንግዶች የቱሪዝም መስህቦችን ለማስጎብኘት ዝግጅት ተደርጓል። በዚህም መሰረት እንግዶች ሲመጡ በቀላሉ እንዲጎበኟቸው ዋና ዋና የቱሪዝም መስህቦች ተለይተው በቂ ዝግጅት መደረጉን የክልሉ ባህልና ቱሪዝም ቢሮ ምክትልና የቱሪዝም ዘርፍ ኃላፊ መሀመድ ኑሪ ሳሊያ አረጋግጠዋል።